ሰላም ሰላም! የዩቱብ ቻናል ተከታታዮች እንዴት ናቸው? መኳንንት ነኝ ባለ ዋሽንቱና ባለ መሰንቆ። እንግዲህ እንደምታዩዋቸው እንደዚህ አይነት ቆንጆ ቆንጆ ዋሽንቶችን መሰንቆዎችን ስትፈልጉ ስር ላይ ባለው ስልክ እየደወላችሁ እስካላችሁበት ቦታ ድረስ እልክላችኋለሁ ማለት ነው። እንግዲህ ዛሬ ባለ ስምንት ቀዳዳ ያለው ዋሽንትን እንዴት መጠቀም እንችላለን የሚለውን እንደዚህ አይነት ቆንጆ ቆንጆ መሰንቆዎችን ዋሽንቶችን የምትፈልጉትን አይነት ዲዛይን በቆንጆ ቆንጆ ጥራት እና በታማኝነት ሰርቼ እስከ ውጭ ሀገር ሀገር ውስጥ ካላችሁበት ቦታ ልክላችኋለሁ። ስላይ ባለው ስልክ ደውሉልኝ። እንግዲህ እዚህ ጋ ባለ ስምንት ቀዳዳ ያለው ዋሽንት እያለው ማለት ነው። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ስምንት ቀዳዳ ያለው ዋሽንት እያለው ማለት ነው። እዚህ ጋ ኤ ሜጀር ነው። እንግዲህ ከአንድ ዋሽንት ላይ ለምሳሌ ዋሽንት ባላምስታን ጓና ባለ አራት ቀዳዳ ነው የምናውቀው ከዚህ በፊት ለምሳሌ አንጓው አንድ ሁለት ሶስት አራት አምስት ነው ማለት ነው። እዚህ ጋርም እንደምታዩት እንደዚህ ነው። ለምሳሌ ይሄ ባለ አራት ቀዳዳና ባለ አምስት አንጓ ነው። አሁን ደግሞ እንደዚህ ወደ ስምንት በስምንት ቀዳዳዎች ምን አይነት ሜጀሮችን እናገኛለን፣ ማይኖሮችን ኤክስትራ የሆኑ ነገሮችን እንዴት በአንድ ዋሽንት ላይ ማግኘት እንችላለን የሚለውን ማሳያችሁ ማለት ነው። ለምሳሌ እንደዚህ አድርጌ ከያዝኩ በኋላ እችን እንጠቀማታለሁ ማለት ነው። ትንሽ ዋንጣት ለምሳሌ ትዝታ ሜጀርን ልጫወትላችሁ ማለት ነው። ከዛ ደግሞ ወደ ትዝታ ማይነር እሄዳለሁ። ከዛ ደግሞ ወደ ዲ ሜጀር እሄዳለሁ። እንዴት አድርጌ እንደምጠቀም አሳያችኋለሁ ማለት ነው። ትዝታ ሜጀር ነው ማለት ነው። ይሄ በስምንት ቀዳዳ ዋሽንት ትዝታ ሜጀር ነው የተጫወተው። አሁን ደግሞ ትዝታ ማይነር እዛው ላይ እችን ነው መቀየራት አሁን እንግዲህ ስንት አይነት ድምጽ አገኝን? ትዝታ ሜጀር፣ ትዝታ ማይነር፣ ሁለት። አሁን ደግሞ እዚህ ጋር ባለ ስምንት ቀዳዳ መሆኑ ለዚህ ነው የሚጠቅም ማለት ነው። አሁን ደግሞ እዚህ ጋር አምባሰልን ሊጫወት ማለት ሶስተኛ ኪ ላይ ደረስን ማለት ነው። ሶስተኛ ቀዳዳ ላይ አምባሰልን አገኘን ማለት ነው። አሁን ደግሞ እዚች ጋር እዚች ጋር ታያችሁ ጋር 1 2 3 4 5 ስድስተኛዋ ቀዳዳ ላይ ቢሜጀርን እጫወትላቸው ማለት ነው። ለምሳሌ እዚህ ጋር ነው የምንነሳ ማለት ነው። ይታያል አይደለም? ማለኛው ጣት ላይ እዚህ ጋር ከመጨረሻው ማለኛው ጣት ላይ ይኸው በጣም ግሩም የሆነ ነገር ነው የሚያሳያችሁ ማለት ነው። አሁን ወደ አራት፣ አምስት ከስድስት በላይ ድምጾችን ከአንድ ዋሽንት ላይ ማግኘት እንችላለን ማለት ነው። ውድ ተመልካቾቼ እንደዚህ አይነት ቆንጆ ቆንጆ ዋሽንቶችን መሰንቆዎችን፣ ከነ ቦርሳቸው ዋሽንቶችን ከነ ቦርሳቸው ስትፈልጉ ስር ላይ ባለው ስልክ ደውሉልኝ። ውጭ ሀገርም ሀገር ውስጥም እስካላችሁበት ቦታ በታማኝነትና በጥራት ሰርች እልክላቸዋለሁ። ስለተከታተላችሁኝ አመሰግናለሁ።